አሊድም ብለዋል ቤተሰብ ሰምታችኋል አረ ጠርሳላት ስታወራ ከንፈሯን ገጥማ ነው እኔ እንዳንቺ የሚያወራ ሰው አይቻላልም በእውነት ነው የምልሽ ማንም ነው የሚለው ታንክ ዩ አንደርስታንድ ሚ አሁን ቀላል ጥርስ የላትም እንደ ይሉኛል የተመቱ ናቸው እኔ

አለ እስቅ የማይታይም እኮ ግራ የገባ። ለዛ እኮ አፍራለሁ፣ አልወደውም። ጥርሴን መሰለኝ ጥርሴን አልወደውም። ለምን ደንቲስ ሰርኩኝ? ቲክቶክ ላይ እንዲ ሲሉኝ ማለት ነው። ከዛ ጥርሴን የሆነ ነገር አድርጎት ነው የለም ኧረ፣ ምንም የለም። ትንሽ እዚህ ገባ ብሏል። አሪፍ ነው ነው

ባያ ትናንትና ቸርች ምናምን ዛሬ ልኔ ነው። አንቺ እኔ ሄዳለሁ ሳንታሜሪ አስፈር ስትመለሽ ነው የምዩ። እሱኮ ችግር የለውም። ወይኔ በላቸዋለህ። አራዳ ልጅ እሱ ችግር የለውም ትለኛለህ። አይ ግን በጣም ባለቤትሽ አሪፍ አሪፍ ጸዳ ያለ ነው በእውነት። አዎ አያሳዝንም ታዲያ። ልጅ የለውም በጣም አሪፍ ነው። በጣም ሰባት ዓመታች ነው ስድስት ዓመት፣ ሰቨን ይርስ። ለምን ታዲያ አታገቢውም? ምንድን ነው ችግር? የልጆች አባት በጣም ነው የማከብረው፣ በደንብ አድርጎ ስለያዘ ብቃት ይመስለኛል። አበሻል እኮ ትንሽ አይደለም ማናገር ትችያለሽ እኮ ቁጭ ብለሽ ከልጆችሽ አባት ጋር ዲስከስ አርጋችሁ። አይ ምንም ችግር የለም ላይፍሽን ጀምሪ ካለሽ አይ ቲንክ ብታደርጊው ጥሩ። ያንቺ ደስታ ጥሩ ነው። ሚወድሽ የሚያከብረች ሙቮን አርጋችኋል። አስራ አራት አመት ከተለያያችሁ በኋላ ላይፍሽን ብትጀምሪ እኔ ጥሩ ነው። ይሄን ሰፖርት አርጋለች በእውነት፣ እውነት ነው። ጠባሽ በቃ አስራ አራት ዓመት ከተለያዩ የሚመጣ ነገር አለ ብዬ አላስብም ስለዚህ ከጋብተች በደንብ በንጹህ ሀሳብ በአንድ ላይ መኖሩ ጥሩ ነው ብዬ ነው ማስበው ሙያለሽ ወይ አሁን እኔ ሳስበው ሙያለሽ እንዲ አይነት እኔ አውለኛው ምን አይነት ሙያ ምግብ መስራት ያ አምጎድ በአዶ ላይ ኩኪ በአምጎድ በጣም ጎበዝ ነኝ። ልጆች ሳይሆን ሁሉ ጎበዝ ነኝ። ኢታሊያን ጎበዝ ነኝ። የሀበሻ ምግብ ጎበዝ ነኝ። የሀበሻ ምግብ በደንብ የምትሲው የሚዋጣልሽ ምግብ ምንድን ነው? ጎመን አሮ ነው። ያናን እንኳን ግን ጎበዝ ነሽ ብዬ እገምታለሁ። ጎመን መቀቀል ማን ያቅተዋል? እናቱ ኖ ዝም ብሎ እኮ አይቀቀልም። ምን አለ ሽንኩርት አድርገች ነው መቀቂው? ስጋው ምናምን ተጠብሶ መጀመሪያ ምናምን አረ ጎመን በስጋ በያ አው ጎመን በስጋ እንደ አንቺ በቃ ጎማ ነካይ ስለሆንሽ ጎመን ምናምን ነው የምትወጃል። የጎማ ነጋሽ ምግብ ነው ቤተሰብ ጎመን። ስለዚህ ቀጥስ ሌላስ? ጣያ ላዛኛ ጎበዝ ነኝ። ፓስታ በጣም ጎበዝ ነኝ። ፓስታ ዶሮ፣ ያለች ዶሮ በህይወቴ ሁለቴ ሰርቻለሁ እዚህ ኢንግላንድ ውስጥ። ወይ አትሲም በቃ እችላለሁ። ሆኒ ሁለቴማ እኔ ራሱ ሶስቴ ሰርቻለሁ። አስወር እችላለሁ። አልሰራውም እንጂ እችላለሁ። ቬጂቴሪያን ነበርኩ። አልሰራውም እንጂ እችላለሁ። አዎ ሁለቴ ሰርቻለሁ ግን ቬጂቴሪያን ነበርኩኝ። እንጂ ጎበዝ ዶሮ እንደውም ይጣፍጣል አሉ ማለት ነው። አልሰራውም እንጂ እችላለሁ። ጃንዶን ሽብኝኩ አልሰራውም እንጂ ችለዋለሁ። እንዴት? ምን ማለት ነው? ዘግቢ ላይክ ኢንተረስትድ አይደለውም ዶሮ ምናምን መሰራራት እንጂ ልስራ ብትይ ሰራዋለሁ። ልስራው ብትይ እንግላንድ ምን ያህል ጊዜ አለች? አሁን ሀያ ስድስት ሆነ። በሀያ ስድስት ዓመት ሁለቴን የሰራሽው? አዎ የልጄ ክርስትና ጊዜ ሳኔን የሰራሁት። ግን ሰው በላለሽ አንቺ ከነላበውን የሰራሽ፣ እርግጠኛ ንጹህ በጣም ማርያምን። እሺ ዶሮ ስንት ብልት አላት? እሱን አላቃ እሱን በቀደም አስራ ሁለት ጎበዝ ልጅ። ምን ምን ናቸው? መገነጣጢያ፣ መገነጣጢያ። እሺ መላላጫ፣ ጃሉድ ማለት መላላጫ፣ መገነጣጢያ፣ መላላጫ። እሺ አይ ነው ዶኒ፣ እሱ እንኳን አላቀው። መላላጫ፣ መገነጣጢያ፣ መከፋፈያ ይሄማ ብራዘር ነው። ቤተሰብ ከብራዘር ጋር ነው የምናወራው። እሺ፣ ወንድ ዶሮ እና ሴት ዶሮ በምን ይለያል? አንድ አይነት አይደሉም። ሴቷ ታንሳለች። ይሄ የለውም። ሴቷ እዚህ ጋር ትልቅ ነገር አለ እዚህ ጋር ጉብ ያለ ነገር አለ። አለአለየማ ነው ጉብ ያለ ሴቷ ማላት ወ አይዶ ነው በአካሄዷ ይሆናለ። በአካሄድ ነው የሚለያዩት ልክ ነሽ። ፎርስ ይለያያል። ሆን ዬ ማርያምን በአካሄዳቸው ወንድና ሴት ዶሮ ይለያያል። ሴቷም ወንደል ሞንደል ነው ልክ ነሽ። አቷን ጉግሌ ረስቼዋለሁ ግን እንዴ አካል አረ ልክ ነሽ ሴቷ እንደዛ ናት። እዚህ ወንድ በግና ሴት በግ እንዴት ነው የምለየው? ወንድና ሴት የለውም። ሆን በግ ወንድና ሴት የለም ማለት ግልገል ያ ሴቷ እንዲ አውቃለሁኝ። እንዲ ሆን ምን አይነት በጣም ነው የምትገርመው። ነገርኝ እስኪ ወንድ በግና ሴት በግ አይለያይም። እውነት ነው። ወንዱ ቀንድ አለው። ትልቅ ቀንዱ እንዲህ ያለ ነው። እንዲህ ነው። ሴት ቦታ አላት። ቀንዱ ቀንዱ ላይ ትንሽ ቆይ ቀንዱ የወንዱ እንዴት ነው? የሴቷ እንዴት ነው? እሱ የወንዱ ነው። የሴቷስ አስ እንዴት ነው ቀንዷ? ጆሮ ጆሮ ነው፣ ቀንድ የላትም። አሁን ጉግል ይናል ጃሉ ድን ሰላም በሉልኝ ቤተሰብ። ውመን ሺፕ ሌዲ ጋጋ ብለሽ ጉግል አድርጊ። ጎበዝ ነች። ሌላስ ሴት በሬና ወንድ በሬ እንዴት ነው የምትለየው? ናው ሴት በሬና ወንድ በሬ መለየት እንዴት? አላት። ጡት አላት። ትልልቅ ጡት አላት። ትታለባለች። ሴቷ ስንት ጡት አላት ሴቷ? በሬ ሁለት የአንቺን እኮ አይደለም ነው ማኛ የሆንበ ሁለት ጡት ነው ያላት ጡት ነው ያላት። እሺ፣ ጡት ማትያዣውን ከየት ነው የምትገዛው? ሴቷ ባሬ ከየት ነው የምትገዛው? ከገበያ ነው እውነት ነው። ከገበያ ነው የምትገዛው። በትክክል መልሰሻል። እኔ ደግሞ የማታውቂ መስሎኝ ነበር። ትክክል ነው አይደለ? አዎ፣ ልክ ነሽ። የማታውቂ መስሎኝ ነው። ገበያ ሄዳ ነው የምትገዛው። ልክ ነሽ። ምን እኔን የምገዛው ጡች መያዣ ራላልኩ። ሴቷ በሬ አንቺ፣ ኧረ፣ ይመጣልሽ፣ ቤት ድረስ ነው የሚመጣልሽ። አራራ ሲሄድኩ ነው የምገዛው። አንቺ ሄድሽ አይ እንትኖም ሄዳ ነው የምትገዛው ከገበያ። ሴቷ አገር እስካሁን እኔ ቪክቶሪያ ሴክሬት ነኝ። ቤት ቁሙ እንዴ! ኦል ማይ ላይፍ እኔ ቪክቶሪያ ሴክሬት ኢንግላንድ ከመጣሁ እና አንድ ሰመር ሳይዙ ቀረ እንዴ? ቪክቶሪያ ሴክሬት አስፈርቱ ጋር ሆን ዋላ ከዛው ቻይና ነው ለኔ ጡት የሚሆነው። የእናንተ የቻይና ነው ማለት ነው ያለው

መቼ ነው በቅርብ የሄድሽው? አሁን ሁለት አመት ሆነ ከሄድኩኝ። ምን ያህል ጊዜ ቆየሽ ኢትዮጵያ? ዋ የት ቆየሽ ኢትዮጵያ እያለሽ? ፋሚሊ ነው አንደርስታንድ? አዲስ አበባ ነው። ሀረ አይ ኔቨር ቢ አውትሳይድ ከኢትዮጵያ ከወጣ ውጭ። ኦኬ ሰፈር ልጅ ነሽ። እኔ አዲስ አበባ ልጅ አይደለሁም፣ ግን እዛ አይኖሩም ፋሚሊዎች። እኔ አውትሳይድ። የት ነበረች? አሰላ ፍርድ ቤት። አሰላ ፍርድ ቤት ቤት አሰላ ፍርድ ቤት። እኔ አሰላ ልጅ ነኝ። ብዙ ልጆች አሉ አይደል? ዲሲ ያ፣ ዲሲ በጣም አለው። አያቴም እዛ ነበረች እኮ ነበረች፣ ዲሲ አዎ። እዚህ መጥተች ታውቂያለሽ? አንዴ ነው የመጣሁት። ብዙ አልወደውም ነበር ድሮ። አሁን አሁን ግን ወደድኩት። አንዴ አይቼው ሌላ ሌላ የት ሀገር